ታሪኩ እንዲህ ነው። ዘካሪያስ እና ኤልሳቤት ከተጋቡ በጣም ብዙ ዓመት ሆኗቸዋል። ነገር ግን ልጅን ስላልሰጣቸው ወደ እግዚአብሔር በመጸለይ በመማፀን እግዚአብሔር ልጅ እንዲሰጣቸው ይለምኑ ነበረ። ከእለታት አንድ ቀን ዘካርያስ ለአገልግሎት ወደ ቤተ መቅደስ በገባበት ጊዜ ዕጣን ሊያጥን በመሰዊያው በተዘጋጀ ጊዜ ገብርኤል ይገለጥለትና ልጅ እንደሚሰጠው እግዚአብሔር ጸሎቱም እንደተሰማ ይነግረዋል። በዚህ ጊዜ ነበረ ዘካርያስ እንዲህ ብሎ መለሰለት፣ እንዴት ሊሆን ይችላል? ባለቤቴም አርጅታለች፣ እኔም አርጅቻለሁ። የመውለድ ፕሮባብሊቲያችን በጣም ቀንሷል። ስለዚህ እንዴት ልንወልድ እንችላለን አለው። የትንቢቱን ፍጻሜ እስኪያይ ድረስ ዱዳ እንደሚሆን ነግሮት አፉን ከዘጋው በኋላ ወደ ተላከበት ይመለሳል ማለት ነው። ከዛ በኋላ እንግዲህ በሰላም እያወራ የገባው ሰውዬ አፉ ዱዳ ሆኖ ወደ ቤት ይመለሳል። እንግዲህ ያ ልጅ የተባለው ልጅ ማለት ነው ከኤልሳቤጥ ከተወለደ በኋላ አፉ ይከፈታል በጣም የሚደንቅ ታሪክ ነበረ ይህ ታሪክ ያለው ሉቃስ ምዕራፍ አንድ ላይ ነው አሁን የማወራው ስለ መጥምቁ ዮሐንስ ነው ዛሬ ማንሳት የወደድኩት ስለ መጥምቁ ዮሐንስ የህይወት ታሪክና የኑሮ ዘይቤ ነው ለቻናላችን አዲስ ከሆናችሁ ሰብስክራይብ ላይክ ይህን ቪዲዮ ላይክ ማድረግ ሌሎች ቪዲዮ ሲለቀቁ ኖቲፊኬሽን እንዲደርሳችሁ የደወሉን ምልክት በመጫን ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። ዛሬ ማንሳት የፈለግኩት ይህ በትንቢት የመጣው ልጅ ያለውን ታሪክና የህይወቱን ላይፍ ስታይል ምን እንደሚመስል ማየት አሰብኩኝ። ብዙዎቻችን ያው የሀብታም ህይወትና የባለሀብት ህይወት ሲሆን ነው የህይወት ተሞክሮ ብለን የምንመለከተው። ግን በመጽሐፍ ቅዱስ ውስጥ ታሪካዊ ነገር ሰርቶ ያለፉ የእግዚአብሔርን ዓላማ ያስፈጸሙ ሰዎች ያሳለፉትን የህይወት ታሪክ ብንመለከት ብዙ ነገር መማር እንችላለን፣ ለወንጌል መትረፍ እንችላለን ብዬ አስባለሁ። በተለይ በዛሬው ቪዲዮ ማንሳት የምፈልገው ዮሐንስ የለበሰው ልብስና ለበሰ የተባለው የተጠቀሰው ልብስና የሚመጋውን ምግብ ምን አይነት አንድምታ አላቸው ማለትም ትርጉሙ ምንድን ነው እንደው ዝም ብሎ በደፈና ዝም ብሎ ተነስቶ ነው የለበሰው የበግ ለምድ ለብሶ ከበግ ቆዳ የተሰራ ልብስ እንደለበሰ ማር እንደሚመገብ እነዚህም አንበጣን እንደሚበላ ይናገራል እነዚህ ምንድን ነው ትርጉማቸው በዛን ጊዜ ሰው የሚበላው ይሄን ነበረ ወይስ እንዴት ነው ነገሩ የሚለውን ነገር በደንብ እንመለከታለን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ስላለባበሱና ስለሚመገበው ነገር ከማንሳታችን በፊት እዚህ ጋር አንድ ቲፕ ልስጣችሁ። ዮሐንስ እንግዲህ በትንቢት የተወለደ ከክርስቶስ በፊት ቀድሞ በመምጣት ጥርጊያውን የሚያቀና መንገዱን የሚያቀና እንደሆነ ተጽፎለታል። ስለ ስሙ የሆነ ነገር ባወራ ደስ ይለኛል። ምክንያቱም ሉቃስ ምዕራፍ አንድ ቁጥር 61 ላይ ምን ይላል መሰላችሁ ያው ምድ በተገረዘበት ቀን ሰዎች መጥተዋል እና ስሙን ማን ብለው እንደሚጠሩ እናትዮን ይጠይቋታል። እናቴዋም ዮሐንስ ተብሎ ይጠራል ትላቸዋለች። ከዛም እንደዚህ ብሎ መልሰውላታል፣ በዘመድሽም በዚህ ስም የሚጠራ የለም አሏት ይላል። ሰው በዛ ባህል ወይም በዛ አካባቢ ስም የሚጠራው ከአያት ወይም ከቅድመ አያት የመጡ ስሞችን ከአንዳንድ ሰዎች ላይ በመዋስ ወይም በመውሰድ ልጆቻችሁን እንደሚሰይሙ ያሳያል። እና በጣም የሚገርም ባህል ነው ያላቸው ው በጣም ሪስትሪክት ባይሆንም የዛን ጊዜ እነዚህ ሰዎች የተደነቁበት ምክንያት በዚህ ማነው፣ በዘመድሽ በዚህ ስም የሚጠራ የለም ያሏል። ያው የተለመደ ከኋላ የመጣ ባክግራውንድ የመጣ ስም ስለሚጠቀሙ ነበረ። ያ ነበር ምክንያታቸው ማለት ነው። ስለዚህ ባህላቸው ምንድነው የተለመደው ልማት፣ በቤተሰብ ውስጥ ቀደም ሲል ያለ ስም መምረጥ ነበረ። አዲስ ስም ሲመጣ ለእነሱ ግራ ገብቷቸዋል። ያው የመጥምቁ ዮሐንስ ጉዳይ ደግሞ በጣም የተለየ ነገር ነበረ። ምክንያቱም በዚህ ወይም ምድር ላይ ያሉ ሰዎች አይደለም ስሙን የሰጡት ስሙን የወሰደው፣ ያው ገብርኤል ራሱ መጥቶ ስሙ ዮሐንስ እንደሚሆን ጠቅሶ ነበረ ማለት ነው። እና የስሙ አወጣጥም በጣም የሚገርም ነበር ማለት ነው። እሺ፣ ወደ ልብሱ እንምጣ እንግዲህ ቅድም እንዳልኳችሁ ልብሱም የሚመገባቸውም ነገሮች ትርጉም ያላቸው ነገሮች ነበሩ። እንዴት በሚለው እንመልከት እስቲ ዮሐንስ ልብስ የግመል ጸጉር እንደነበረ እና በወገቡ ላይ የቆዳ ቀበቶ እንደነበረ ተገልጿል። ማየት ከፈለጋችሁ ማቴዎስ ምዕራፍ 3 ቁጥር 4 ላይ እና ማርቆስ ምዕራፍ 1 ቁጥር 6 ላይ ተጠቅሷል። ስለዚህ ይሄ ልብስ እሱ የሚለብሰው ልብስ በጣም ቀላል ሸካራና የማይመች ያለባበስ ዘዴ ነበር ማለት እዚህ ጋር ማስተዋል ያለባችሁ ነገር ዮሐንስ በጊዜው ይለብስ የነበረው ልብስ በአካባቢው ወይም በእስራኤል ዘንድ ከሚለበሰው የልብስ አይነት በጣም ይለይ እንደነበረ ነው። በዮሐንስ መጥምቁና በኢየሱስ ዘመን ላይ ማለትም በአንደኛው ክፍለ ዘመን መቶ ክፍለ ዘመን ላይ የነበረው የእስራኤላውያን ያለባበስ ስልት አለ። በዚን ጊዜ የነበረው ያለባበስ ስልት እንደ ማህበራዊ ደረጃ፣ እንደ ስራቸው፣ እንደ ክልላቸው ይለያይ ነበረ። ማስታወስ ያለባችሁ እሱን ነገር ነው። ያው እንደ ስራው እንደ የአየር ሁኔታ ጸባዩ እንደሚኖሩበት ክልል የሚለብሱት ልብስ ይለያይ ነበር። ግን በአጠቃላይ ያው ጀነራል ስናደርገው የሚለብሷቸው ልብሶች ይህን ይመስላሉ። ለምሳሌ ከቁሳቁሶች ውስጥ ልብሶቻቸው የሚሰሩት ከሱፍ፣ ከተልባ፣ አልፎ አልፎ ደግሞ ከጥጥ የሚሰራ ልብስ ነው የሚለበሰው እንጂ ከከብት ቆዳ የሚሰራ ነገር አይደለም። ወይም ከእንስሳት ላይ ከተወሰደ አንዳንድ እንት ቆዳዎች አይደለም የሚሰራው ማለት ነው። ሰው ያው ከግብፅ አንጻር ሲታይ ማለት ነው። ከግብፅ አለባበስ ጋር ሲታይ ያው ግብፃውያን የተሻለው ወደ ጥጡ የሚሄድ ነገር አላቸው፣ ግን በይሁዳውያን ያህል የተለመደ አይደለም። ያው ቀለሞች ይጠቀማሉ፣ የተለያዩ ቀለሞችን ልብሳቸው ላይ ይጠቀማሉ። ቀላል የሆኑ ልብሶችን ያዘወትራሉ። ትራሉ ለምሳሌ ልብሶቹ በአብዛኛው የአየር ንብረትን የሚቋቋሙ ወይም የዕለት ዕለት ተግባራትን ደግሞ ለመቋቋም የተቀየሱ አይነት ቀለል ያሉ ልብሶችን ነው እስራኤላውያን የሚለብሱት ማለት ነው ያው ሀብታሞች የሚለብሱት የተሻለ ጨርቅ እዚህም ያለ ስለሆነ ማለት ነው፣ በእኛም ዘመን የተሻለ ልብስ ነው የሚለብሰው ሰው ያው በልብስ ስለሚገምት በልብስ ስለሚያይ ማለት ነው። ያው ሀብታም ሰዎች የተሻሉ ጨርቆችን ወይም ይበልጥ ያጌጡ ልብሶችን ጨርቅ ብቻ ሳይሆን የተሻለ ጌጥ ያለውን የተሻለ ቀለም ያላቸውን ልብሶች ይጠቀማሉ እና ተጨማሪ ጌጣጌጥ ይኖረዋል። ሀብታም አንድ መካከለኛ የሆነ ሰው ከሚለብሱ ልብስ የሀብታሙ ልብስ የተሻለ ጌጣጌጥ ይኖረዋል ማለት ነው። በተለይ ደግሞ አሁን ዮሐንስ ወንድ ነው። ስለዚህ ወንዶች የሚለብሷቸው ልብሶች ምን አይነት ናቸው ብንል፣ የወንዶች ልብስ በእስራኤላውያን ዘንድ ማለት ነው። ኢየሱስ ክርስቶስ ያው ዮሐንስ ከኢየሱስ ክርስቶስ ስድስት ወር ነው ሚበልጠው። ስለዚህ ኦልሞስት አንድ ዘመን ላይ የነበሩ ሰዎች ናቸው። በስድስት ወር ነው ከሱ የሚበልጠው ከኢየሱስ ማለት ነው። ስለዚህ የለብሱት የነበረው ልብስ ቱኒክ ልብስ አለ። ወይም ኬቶኔት ወይም ካይተን ብለን የምንጠራው በመሰረታዊነት ረጅም ወይም አጭር እጅጌ ያለው ልብስ ሆኖ ከውስጥ ሱሪ ሊኖረው ይችላል፣ ወይም እንደ ልብስ ከላይ ደግሞ እንደ ቀሚስ የሚለበስ ልብስ ነው ማለት ነው። ይሄ ልብስ እንግዲህ በአብዛኛው ከተልባ እግር ወይም ከሱፍ የተሰራ ልብስ ነው። ርዝመቱ ይለያያል ርዝመቱ ይለያያል። አሁን ድሃ ወንድ ሲለብሰው የድሃ ወንድ ከተልባ የተሰራው ቱኒክ ልብሱ እስከ ጉልበቱ የሚደርስ ነው። የሀብታሞቹ ደግሞ እስከ ቁርጭምጭሚታቸው የሚደርስ ቱኒክ ነው የሚለብሱት ማለት ነው። ስለዚህ ጉልበቱ ጋር የደረሰ ቱኒክ የለበሰ ሰው ድሃ ነው ማለት ነው። እስከ ቁርጭምጭሚቱ የደረሰ ቱኒክ የለበሰ ሰው ሀብታም ነው ብላችሁ ዲፈረንሺት ማድረግ ትችላላችሁ ማለት ነው። ያው ግልጽ ስለሆነ ማለት ነው። ያው ቅድም እንዳልኳችሁ ልብስ በስራው አይነት የአየር ጸባይም ላይ ተመስርቶ ስለሚሰራ፣ ያው ያሉበት ክልል እና የሚኖሩበት አካባቢ የተለያየ አይነት የዌዘር ታይፕ ሊያስተናግድ ይችላል። ከዛ አንጻር እንግዲህ ልብሶቹ የሚሰሩት ያው በኮመን ግን ቱኒክ የሚባለው ልብስ ለሀብታም ወንዶች እስከ ቁርጭምጭሚታቸው ድረስ ደሃ ለሚባሉት ደግሞ እስከ ጉልበታቸው ድረስ ይኖራል ማለት ነው። እንግዲህ የለበሱትን ቱኒክ ለማስጠበቅ እንዲረዳቸው በጨርቅ ወይም በቆዳ የተሰራ ቀበቶ ይጠቀማሉ። ያው ትናንሽ ነገሮችንም ለመያዝ ያገለግላሉ። ወገባቸው ላይ ይታጠቁትና ያው ቀበቶ ታውቃላችሁ። ያ ቀበቶ በጨርቅ ወይም በቆዳ የተሰራ ቀበቶ ሊሆን ይችላል። ቀበቶ ይኖራቸዋል ማለት ነው፣ ያው ከቱኒካቸው ጎን ለጎን ማለት ነው። የውጭ ልብስ ደግሞ ሌላኛው ለሙቀት ወይም ለብርድ እንዲሆን የሚለብሱት ከአባ አለ ላያቸው ላይ የሚያደረጉት ማለት ነው። ለወንዱም ለሴቱም ሊሆን ይችላል። ጫማቸው ደግሞ ቀለል ያለ የቆዳ ጫማ እና የተለመዱ የእግር ልብሶች ነበሩ የሚለብሱት ነገር ግን መጽሐፍ ቅዱስ ዮሐንስ መጥምቁ ከግመል ጠጉር የተሰራ ልብስና የቆዳ ቀበቶ በወገቡ ላይ ታጥቆ እንደነበረ ይገልጻል። ያው ይህ የሚያመለክተው አንደኛ ቀላል መሆንን ሊሆን ይችላል ወይም ሻካራ የሆነ የአለባበት ዘይቤ ሊሆን ይችላል ምናልባት ከምድረ በዳ ጋር የሚያገናኙ ነገር ሊኖር ይችላል ያው እሱ በምድረ በዳ እንደነበረና አንበጣና ማር እንደሚመገብ ይናገራል ነገር ግን እዚህ ጋር አንድ ልነግራቸው የሚችለው ነገር ኢየሱስስ ምን ነበር የሚለብሰው ብንል ያው በዚሁ ባወራችሁ ደስ ይለኛል ያው ወንጌላት ላይ ደግሞ ኢየሱስ ያለምንም ስፌት የተሰራ ቱኒክ እንደለበሰ ይገልጻል። ያው ዮሐንስ ምዕራፍ 19 ቁጥር 23 ላይ ተገልጿል። እጣ ተጣጥለው የቀደዱት ልብስ ምን አይነት እንደሆነ በግልጽ ተቀምጦ ስላለ ማለት ነው። ስለዚህ ይህም ውድ ነገር ተደርጎ ይቆጠር ነበር ይላል። ሶ ኢየሱስ ራሱ የለበሰው ልብስ ብዙም ከአካባቢ ባህል የወጣ ሳይሆን የተሻለ አይነት ልብስ እንደለበሰ ነው የሚናገረው። ይህ የሚያመለክተው ኢየሱስ ቀላል ህይወት ቢኖርም የግድ ግን የተቀደደ ልብስ አልነበረም የሚለብሰው ማለት ነው። ያው እንደ ቱኒክ እንደ ቱኒክ ቀበቶ፣ የውጭ ልብስና የራስ መሸፈኛ የመሳሰሉ የተለመዱ የሚባሉ የአይሁድ ቁሳቁሶችን ወይም ልብሶችን ይለብስ ነበረው ይጠቀም ነበር ማለት ነው። ታዲያ ይህን ሁሉ ታሪክ ለምን ነገርከን ካላችሁኝ፣ በዛን ዘመን ከሚለብሱት አሁን ከነዚህ ደቂቃዎች በፊት ከነገርኳቸው የአለባበስ ዘይቤዎች የተለየ ይሄ ሰው ብቻውን ዩኒክ በሆነ ወይ ወይም ዮሐንስ ወይም መጥምቁ ዮሐንስ ያው ብዙ መጽሐፍ ቅዱስ ውስጥ ያሉ ዮሐንስ ወይ ስላሉ መጥምቁ ዮሐንስ በጊዜው ከነበሩ ህዝቦች በጣም የተለየ የአለባበስ ስታይል እንዳለው እንድታውቁ ነው። ቀድሜ የእስራኤል ሰዎች በአብዛኛው የለብሱት የነበረውን የላይፍስታይላቸውን የአለባበስ ስታይላቸውን የጠቀስኩላቸው። ታዲያ የመጥምቁ ዮሐንስ ልብስ የአለባበስ ዘይቤ ምን ትርጉም አለው? ምን አይነት ትርጉም ያዘለ ነው ልትሉ ትችላላችሁ። አንደኛው ትርጉሙ ምንድን ነው? ቀላልነትን ነው የሚገልጸው ወይም የዮሐንስ ልብስ የግመል ፀጉር እንደነበረ እና በወገቡ ላይ የቆዳ ቀበቶ እንደነበረ ተገልጿል። ይህን ማቴዎስ ምዕራፍ 3 ቁጥር 4 ላይ እና ማርቆስ ምዕራፍ 1 ቁጥር 6 ላይ ማየት ትችላላቸው። ያ ነገር ያው እሱ ከሚኖርበት ዴዘርት አካባቢ ላይ ስለሆነ በረሃማ አካባቢ ላይ ሄደው እራሱን ለይቶ፣ እግዚአብሔር እሱ ከመወለዱ በፊት በሰጠው ቃልና ተስፋ መሰረት ለእግዚአብሔር ቤት እንደሚሰራና ለእግዚአብሔር ቤት እንደተሰጠ ስለሚያውቅ ያው ከዚህ ዓለም ጫጫታና ሁካታ ወጥቶ እግዚአብሔርን ማገልገል ይመቸው ዘንድ ከእሱ ጋር ያለውን ህብረት ለማስቀጠል ይሆነው ዘንድ ወደ ምድረ በዳ ያው እንደሄደ መጽሐፍ ቅዱስ ይናገራል። በጣም ቀላል፣ ሻካራ እና የማይመች አለባበስ ዘዴ ነው። ምክንያቱም ቆዳና ጥጥ አንድ አይደለም ማለት ነው። ምንድነው ትርጉሙ ቢባል አለማዊ መጽናናትን መቃወምንና ራስን ለመግዛት መወሰን ያመለክታል። እሱ ጥጥ ለብሶ ፏ ብሎ በከተማ ውስጥ መኖር ይችል ነበር፣ ግን ቆዳውን ለብሶ በዛ ብርድ በማታ በሚኖር ብርድ በቀን ደግሞ በሚኖር ሙቀት በዛ ስፍራ ላይ መቀመጡ ዓለማዊ መጽናናትን በመቃወም እግዚአብሔር የሰጠውን ዓላማ በቁርጠኝነት ለማድረግ እና ራሱን ለመግዛት መወሰኑን ያመለክታል። አንዱ ዮሐንስ ልብስ ወይም አለባበስ ያለው ትርጓሜ እሱ ነው። ሁለተኛው ትንቢታዊ ግንኙነት አለው። ዮሐንስ አለባበስ ከብሉይ ኪዳን ነቢያት በተለይም ኤልያስን ይመስላል። ኤልያስም ይላል መጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ አንድ ቁጥር ስምንት ላይ ጸጉራም ሰው እና ከወገቡ ላይ የቆዳ ቀበቶ የታጠቀ ብሎ ገልጾታል። ስለዚህ ዮሐንስ በተመሳሳይ መንገድ በመልበስ ኤልያስ በለበሰው አይነት አለባበስ በመልበስ ከእግዚአብሔር መልእክተኛ መሆኑ በማሳየት ከነቢያት ጋር ተሳስሯል። ዮሐንስ ሁለተኛው ትርጉም እሱ ሌላኛው ዮሐንስ ሸካራ ልብስ ከሀብታሞች እና ከአያላን ሰዎች መልካም ልብሶች ጋር በእጅጉ ይቃረናል፣ በእጅጉ ይቃረናል። ይህ አለባበስ የትህትና ምልክት ነበር። እንዲሁም ከትዕቢታቸውና በራሳቸው ከመታመን ተመልሰው የእግዚአብሔርን ይቅርታ እንዲፈልጉ ጥሪ ያቀርብ ነበር፣ ልብሱ ራሱ ማለት ነው። ስለዚህ ዮሐንስ በንግግር ብቻ ሳይሆን በህይወቱም በአለባበሱም ጭምር የእግዚአብሔርን ቃል ያስተምር እንደነበረ፣ ትህትና ነው ያስተምር እንደነበረ፣ መመለስን ያስተምር እንደነበረ፣ በእግዚአብሔር መታመን ከሀብት ይልቅ በእግዚአብሔር መታመንም ያስተምር እንደነበረ ያሳየናል ማለት ነው። ሌላኛው ዮሐንስ ልታውቁት የሚያስፈልገው የምድረ በዳ ነዋሪ ነው። ዮሐንስ በምድረ በዳ ይኖር ነበረ። እናም ልብሱ ከአካባቢው ጋር ያለውን ግንኙነት ያሳያል። ለከባድ አካባቢ ተስማሚ ነበረ፣ ልብሱ የሚለብሰው ልብስ የሚመች በግመል ጠጉር የተሰራ ነው። ብዙም ፀሐይን ወደሱ አይስብም፣ ሙቀትን አይፈጥርበትም ቀለል ያለ ልብስ ስለነበረ ማለት ነው። ያው ሌላው ደግሞ ከማህበረሰብ ብልሹነት መለየቱን ያመለክታል ማለት ነው። በዚህ ምድር ላይ አውቆ ወይም እንትን ሳይባል ወይም በድንገት ተደረገ የሚባል ነገር የለም። ምክንያቱም ሁሉም ነገር በምክንያታዊነት የተደረገ ነው። ዮሐንስ የግመል ፀጉር ሲጠቀም ማር ሲበላ አንበጣ ሲበላ ዝም ብሎ በስህተት አደለም የበላሁ ይሄ ትርጉም አለው ሆን ተብሎ የተሰራ ነው ዮሐንስ የግመል ፀጉርን መምረጡ ሆን ተብሎ የተደረገ ነው መልእክቱን ለማጉላት ያገለግል ነበር አለባበሱ ዮሐንስ ወደ ህዝቡ ይዞት የመጣውን መልእክት ለማጉላት በጣም ያስፈልግ ነበር ለየት ያለ እንደሆነ ለልዩ ዓላማ የተመረጠ እንደሆነ ያመለክት ነበር አለባበሱ ማለት ነው ሰው ዮሐንስ መጥምቁ በልቶት የነበረው ምግብና ትርጉሙ ምንድን ነው? ትርጉሙ ብትሉኝ መጽሐፍ ቅዱስ ዮሐንስ መጥምቁ አንበጣና የበረሃ ማር በልቶ እንደነበረ ይናገራል። ማቴዎስ ምዕራፍ 3 ቁጥር 4 ላይ እና ማርቆስ ምዕራፍ 1 ቁጥር 6 ላይ መመልከት ትችላላችሁ። ምንድን ነው ትርጉሙ? አንደኛ አንበጣ ምንድን ነው ትርጉሙ? አንበጣ መመገቡ ምንን ያሳያል? በአይሁድ ህግ መሰረት አንበጣ ንጹህ ምግብ ነው። ንጹህ ምግብ ተደርጎ ይቆጠር የነበረው ዘሌዋውያን ምዕራፍ 11 ቁጥር 22 ላይ እንዲበሉ ከተሰጣቸው ምግቦች መካከል አንበጣም ይገኝበታል። ነገር ግን ለአብዛኞቹ ሰው የተለመደ አይደለም ምግብ የምግብ ምንጭም ሆኖ ሲቀጥል አልታዩም። ብዙ ጊዜ ብዙም ሲጠቀሙበት አልነበረም። ግን አንበጣን መመገቡ አንበጣን መብላት ምቾትን ከመፈለግ ተለይቶ መኖርን አጽንኦት ይሰጣል። ያው ተፈቅዷል። ነገር ግን ብዙም የሚጠቀሙት ምግብ አደለም። ነገር ግን ዮሐንስ ይህን የአንበጣን ምግብ መርጦ በሚመገቡበት ሰዓት ትርጉሙ ምንድን ነው? አጽንኦት የሚሰጠው ምንድን ነው? ፍቺው ከተባለ አንደኛ ከምቾት ዓለም ወጥቶ፣ ምቾትን ከመፈለግ ወጥቶ መኖርን ነው የሚያመለክተው። ሌላኛው የበረሃ ማር ነው፣ የዱር ማር ነው የሚመገቡ በአሁኑ ጊዜ ላይ ቀፎ እንደሚመረተው በቀፎ እንደሚመረተው አይነት ማር አይደለም። ስለዚህ የበረሃ ማር ወይም የዱር ማር የተፈጥሮ ወይም ያልተዘጋጀ ምግብን የሚያመለክት ነው። ማንም በእጁ ያልነካው ተፈጥሮ እራሱ የሰጠው ምግብ ነው። ስለዚህ ይህ ማለት የንጽህና እና የእግዚአብሔርን በረከት ያመለክታል። በተጨማሪም በተስፋይቱ ምድር ከዚህ በፊት በብሉይ ኪዳን እንደተጠቀሰው ማለት ነው፣ ወተትና ማር ወደምታፈሰው ምድር ያገባቸዋል ብሎ መጽሐፍ ቅዱስ ይናገራል። ያንንም የሚያመለክት ፍንጭ ሆኖ ሊገመት ይችላል ማለት ነው። በአጭሩ ዮሐንስ አለባበስ በተለይ ከአለባበሱን በተጨማሪ አሁን ያወራ ነው፣ ስለ ማር ያወራ ነው በተለይ በምድረ በዳ ላይ ነው ያለው ዮሐንስ ማንም የሚያበላው የሚያጠጣው አስራት የለም። ቸርች ሰብስባ የምትሰጠው ገንዘብ የለም። በአገልግሎቱ ምክንያት የሚያገኘው ነገር የለም። በምድረ በዳ ነው፣ ብቻውን ነው። ነገር ግን በዛ በብቸኝነት ቦታ ላይ እግዚአብሔር እንደሚያበላ፣ እግዚአብሔር ፕሮቫይድ እንደሚያደርግ የሚያሳዩ ምልክቶች ናቸው ማለት ነው። ስለዚህ በዚህ ቪዲዮ ማሳረጊያ ማለት የሚፈልገው ነገር አንድ ነገር ነው እግዚአብሔር በህይወታችሁ ላይ ላመጣው አላማ ዴዲኬትድ በመሆኑ መቶ ያለባችሁን ነገር ሁሉ በመጣል በማስቀመጥ ዴዲኬሽንን ማሳካት ይቻላል። ዴዲኬት በመሆን ያንን ነገር ማድረግ ይቻላል። ዮሐንስ በአጠቃላይ ያሳየኝ ወይም እኔን ህይወቴ ላይ አጽንሮት ሰጥቼ እንዳስብበት ያደረገኝ ነገር ሱን ዴዲኬትድ ነው ለስራው በተሰጠው አላማ መሰረት በመጣበት በዛ ስፍራ ላይ ዴዲኬትድ በመሆን በአለባበሱ ጭምር፣ በአፍ ብቻ አይደለም። አሁን ክርስትና አፍ ብቻ ሆኗል፣ ንግግር ብቻ ሆኗል። ነገር ግን በአኳኋን በአለባበስ ጭምር እግዚአብሔርን በማክበር ያለፈ ሰውን። ስለዚህ በአለባበሳችን፣ በአነጋገራችን፣ በአመጋገባችን ጭምር እግዚአብሔርን የሚያከብር ከተጠራንበት አላማ ጋር የሚሄድ አለባበስ ለብሰን ትክክለኛውን ሕይወት ኖረን እንድናልፍ ይህ መልእክቴ ነው ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ በማድረግ የደወል ምልክቷን በመጫን አብራችሁ እንድትቆዩ ቤተሰብ እንድትሆኑ ጋብዛለሁ።